ስለ ኮሎኔል መንግስቱ ኃይለማርያም ለ34 ዓመት ያህል ሲነገር የነበረው ልብ ወለድ ታሪካቸው እውነታው ይፋ ሆነ። ከሀገር ከወጡ 34 ዓመታቸውን ያስቆጠሩት ጓድ መንግስቱ ኃይለማርያም እንዲህ ሲሉም ተናገሩ። ስለ እኔ ከሀገር መውጣት በጣም ብዙ ኢትዮጵያውያን ጥያቄ ሆኖ የቆየ ጉዳይ ነው። የወጣውም ሰዓት በስራ ተሰናብቼ ነበር የወጣሁት። አው ብዙዎች እንደሚሉት ብላቴ ነው የሚሄደው ብያለሁ። ኬንያ ወይንም ዙንባቤ ነው የሚሄደው አላልኳቸው። ከ34 ዓመት በኋላ ቤታቸው ድረስ ሄደው ቃለመጠየቅ ያደረጋቸው የስደተኛው መሪዎች የተባለውን መጻፊ አሳተመው ይታገሱ ጌትነት ነው። የ34 ዓመታት እንቆቅልሽ የነበረውና የተለያየ ግምት እየተሰጠ የነበረው ጉዳይ አንዴ ሲአይኤ ሲሉ፣ አንዳንዴ ደግሞ አሜሪካ ናት እያሉ፣ በሌላ ጊዜ ደግሞ ኢህአዴግ ራሱ ነው ተደራድሮ ያስወጣው እየተባለ ሲወራ የነበረው ጉዳይ ከራሳቸው ከመንግስቱ ኃይለማርያም በይታገሱ ጌትነት በኩል ለህዝብ ይፋ ሆኗል። ኮሎኔል መንግስቱ ኃይለማርያም ግንቦት 13 መንበረ ስልጣናቸውን ለቀው የሄዱበት ቀን መሆኑን ብዙ ሰዎች ያውቃሉ። ነገር ግን አወጣጣቸውን እንቆቅልሽ ነው የሚባለው። 1983 ግንቦት 13 መንግስቱ ኃይለማርያም ከሀገር ፈርጥጦ ጠፋ የሚል ቢሆንም እውነታው ግን ያ ብቻ አልነበረም። እንደሚባለው የኢህአዴግ ወታደሮች አባሮ ከሀገር ያስወጡት ከሆነ እንዴት ከመላው ቤተሰቦቹ ጋር ዝምባብዌ ሊገኝ ቻለ? በተለያዩ ምክንያቶች ሀገሩን በጣም እንደሚወድ የሚነገርላቸው ኮርኔሉ ከሀገር ወጡበት መንገድና የግንቦት ወር የመጨረሻ ቢሮ ስራቸው በተረት ተረት ሲሰሙ የነበሩ ታሪኮችን በዚህ ዝግጅት እናስደምጣለን። አስቀድማችሁ ይህንን ቪዲዮ ላይ ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ጀምሩት። በሀገር ወዳድነታቸውና በጀግንነታቸው የሚታወቁ ኮርኔል መንግስቱ ከሀገር የማውጣት ቸው ምክንያት ህዝብ እንደሆነ ይናገራሉ። ለሀገሬ ግንባር ሰጣሉ ያሉት ኮርኔ በአሁኑ ሰዓት በኢትዮጵያ መኖር እንደማይፈልጉ ይናገራል። 17 ዓመት ሙሉ የታገሉት ጠላቶች በርትቶ በጣም የቀረቡባቸው ጊዜያትን ያስታውሳሉ። በ33 ዓመታቸው የያዙትን ስልጣን በ50 ዓመታቸው ሊለቁ የመጨረሻ ጀንበር ጠልቃለች። ወሩ ግንቦት ነው፣ ቀኑ ደግሞ 12 ነበር። ከተለያዩ ከጦር ቦታዎች የሚሰሙ ሁሉም ዜናዎች መርዶ ነው። ጎጃም ተይዟል፣ ደሴ ተይዟል እየተባለ ከአዲስ አበባ በ50 ኪሎ ሜትር የምትገኝ አንዱ መያዟ አይነገሯል። በዚች መጨረሻ ምሽት ለኮሎኔል ሁለት ስራዎች አሉባት። የመጀመሪያ ስራቸው ለመጨረሻ ጊዜ ወደ ቢሮቸው ገብቶ የነበሩትን ሊያስጠይቁት የሚችሉ ሰነዶችን ቀዶ መጥፋት፣ ሁለተኛው ደግሞ ዘወትር እንደሚያደርጉት ወደ ጦር ሰራዊቱ ቀርቦ ስብሰባ ማድረግና ወኔ መስጠት ነው። ግንቦት 12 ሁለቱንም ድርጊቶችን አከናወኑ። ከሁለት ቀን በፊት ምክትላቸው የነበሩትን ፍስሐ ደስታን አውርደው ተስፋዬ ገብረ ኪዳንን ሾመው ነበር። ነገር ግን አዲሱ ምክትልም ሆነ ሌሎች አማካሪዎች መርዶ እንጂ የምስራች ዜና አላመጡም ነበር። የዚችን ቀን ማታ በነበረው ስብሰባ ላይ የኮሎኔል ተሳትፎ እንብዛም አልነበረም። በአካል እንጂ በሐሳብና በመንፈሱ ከነሱም ጋር አልነበረም። ግን በስተመጨረሻም አንድ መልእክት አስተላለፉ። ለኢተም አየር ሹምና ለልዩ ረዳታቸው መንግስቱ ገመቹ ትእዛዝ አስተላለፉ። ነገ በብላቴ ያሉትን ሰልጣኞችን ማየት ፈልጋለሁ። የደረሱበትን ማወቅ አለብኝ። ከዛም የበቁትን ወደ ግንባር እናሰማራለን። አንድ አውሮፕላን ይዘጋጅ፣ ነዳጁም አስመራ ደርሶ የሚመልስ መሆን አለበት በማለት አዘዟቸው። ከጥቂት ሰዓታት በኋላ ከአንድ ዝምባዌ ባለስልጣን ጋር ሲመካከሩ በኢትዮጵያ ቴሌቪዥን ታዩ። ያኔ ከኢትዮጵያ ፕሬዝደንት ጋር በመጨረሻው ጊዜ በመጨረሻው ምሽት የታዩት የዛን ጊዜ የዝምባብዌ ህግና ፓርላማ ጉዳይ ሚኒስትር የአሁኑ የዝምባብዌ ፕሬዚደንት ኤምሴን ሚንጓጎ ናቸው። በወቅቱ ኢትዮጵያም ሆነ ፕሬዚደንቷ ለመነጋገር ማንም ከቁብ አይቆጥርም ነበር የሚያናግሯቸው። ዲፕሎማሲያዊ ግንኙነትም አልነበራትም። በዚያን ጊዜ ማለዳ በቦሌ አየር ማረፊያ የተፈጠረው ከመንግስቱ ገመች ውጪ የሚያውቀው አልነበረም። ግንቦት 13 ማለዳ የቪአይ በረራ አላችሁ የተባሉ ዋና አብራሪ መኮንን አዶላና ምክትል አብራሪው የአሬር ተፈሪ ማለዳ በቦሌ አየር ማረፊያ ተገኙ። ነገር ግን ማንን እንደሚወስዱ፣ ወዴት እንደሚሄዱ የሚያውቁት ነገር የለም። የሚያውቁት ነገር ብኑ ዳሽ ፋይፍ በተባለችው አውሮፕላን አንድ የአገሪቱ ቁንጮ ሰው ይዞ እንደሚበሩ ብቻ ነው። ነገር ግን ካፍታ ቆይታ በኋላ የአብራሪዎቹ ሐለቃ ስለበረራው ማብራሪያ ይሰጣል። የምትሄዱት ብላቴ ነው፣ እንግዳችሁ ምክትል ፕሬዝደንት ተስፋዬ ገብረ ኪዳና አሏቸው። አብራሪዎቹም ግዳ ተጋቡ ይሄዳሉ የተባሉት ብላቴ ነው፣ የተሰጣቸው ነዳጅ እጅግ በጣም ብዙ ነው። እያመነቱ መነቱ ለአለቃቸው ጥያቄ አቀረቡ። የምንሄደው ብላቴ ከሆነ ይህ ሁሉ ነዳጅ ለምን አስፈለገ? አሉት። አለቃቸው ብላቴ ከሄዳችሁ በኋላ ወደ አዲስ አበባ አትመጡም እዛው አየር ላይ መስመር ቀይራችሁ አስመራ ነው የምታርፉት። አስመራ ያለውን ጉዳይ ካሰናዳችሁና ከጨረሳችሁ በኋላ መታችሁ አዲስ አበባ ነው የምታርፉት። ነዳጁ ይህንን ካልኩሌት በማድረግ የተዘጋጀ ነው በማለት መብራሪያ ሰጣችሁ። ካፒቴን ያሬድ የሚያስታውሰውን እንዲህ ስል ተናግሮናል። አድምጠን እንመለስ። ቪአይፒ ምሰት ብለን ስንጠይቅ ጀነራል ተስፋዬ ገብረኪዳን ናቸው የሚሄዱትም ብላቴን ነው ተባለ። እሺ ከዛ ፕላኑ እየተሰራ ነዳጅ ግን በጣም ብዙ ነው የሰጡን። ለምንድን ነው ይሄ ሁላ ቤንዚን የሚያስፈልገው? ብላቴን ከሆነ የአርባ ደቂቃ መንገድ ነው እና ብላቴን ደርሶ መልስ ከሆነ ብለን ጠየቅን። በጊዜው ዲስፓች ኦፊስ ኃላፊ የነበረው መጣና የምትሄዱት ብላቴን፣ ከብላቴን በኋላ ሚስጥራዊ ፍላይት ነው አስመራ ነው የምትሄዱት ዳይሬክት አዲስ አበባን ኦቨርፍላይ አርጋችሁ አስመራ ታርፉና ሲጨርሱ ጉዳያቸውን ወደ አዲስ አበባ ትመጣላችሁ። ስለዚህ ይሄ ነዳጅ ካልኩሌት ስታደርጉት በዛ መሰረት የተሰራው አለ። የተነገራቸውን መምሪያ የመቀበል ግዴታ ያለባቸው አብራሪዎች ከጠዋቱ ለሳ ተኩል ስል ከሪፖርት መስጫ ክፍል ወደ አውሮፕላኑ አመሩ። እዛም ጋር ሌላ ግራ አጋቢ ነገር ተመለከቱ። የካናዳ ስሪት የሆነችው ዳሽፋይ የተባለችው በተባለችው አውሮፕላን እየቆመችው በቪአይፒ በረራ ቦታ ሳይሆን ለየት ባለ መልኩ በጥገና ቦታ ነው። ይህም ሌላ ግራ የሚያጋባ ነገር ሆነ። በነገሩ ተገርሞ ሁለቱ ፓይለቶቹ ታይቶ ሳያበቁ ሁለት ጥቁር ላንድ ክሩዘር መኪና መጥቶ ሲቆም ተመለከቱ ከመኪናውም ውስጥ የጠበቁት ምክትል ፕሬዝዳንት ተስፋዬ ሳይሆን ሊቀመንበር መንግስቱ ሲወርድ አዩ። እየተደረገ ያለው እያንዳንዱ ነገር ለሁሉም ሰው ምስጢር መሆኑን አወቁ። ግንቦት 13 1983 መንግስቱ 17 ዓመት የተዋጋውን ውጊያውን ሀገሩን ጥሎ የተሰደደበት ደቂቃዎች እዚህ ጋር መቁጠር ጀምሩ። በ33 ዓመታቸው የጀመሩት የኢትዮጵያ መሪነት ከ17 ዓመት ትግል በኋላ በ50 ዓመታቸው ለኢህአዴግ ትቶ የሚወጡበት ሰዓት ለ34 ዓመት ማንም ማንም በእርግጠኝነት መናገር ያልቻለ የመንግስቱ ኃይለ ማርያም ከሀገር መውጣት እዚህ ጋር ጀመረ። በቅርብ ጠባቂዎችና እሱ የግል ጠባቂው አማካሪውን በማለት የሚጠራውን እሱ ስጠራ ጫፌ ያለ የሚጠራውን ደመቀ በእንጀቡ ጋር ለመሄድ አውሮፕላን ውስጥ ገቡ። በዚህ ሁሉ ሂደት ማንም ያወቀ የለም። እዛው አየር ማረፊያ ሆኖ የቅርብ ሰው የሆነውን ለመንግስቱ ገመቹ ጉዳዩን ሹካል ስሜ እየጠፋ ነው። የዚህ ሁሉ ሰው ደመፍሳሽ እኔ እንደሆንኩኝ ነው ህዝቡ የሚያስብ። ወታደሩም ለሀገር መዋጋቱን ስሜት ወደ ጎን ትቶ ለማን ነው የሚዋጋው በማለት የሚዋጋለትን አላማ እየሳተና ወንም እያጣ ነው። በእኔ ምክንያት ከዚህ በላይ ደመፍሰስ እንዳይሆን ከሀገር እየወጣው ነው። አንተም ከኔ ጋር መሄር ትችላለህ ጓድ አለው። ነገር ግን መንግስቱ ገመች በሐሳቡ አልተስማማም። ነው ግን መንግስቱ ገመቹ ነገሩ ግራ አላጋበው። ምክንያቱም ከአንድ ቀን በፊት ቀዳማዊት እመቤት ባንቻዮ ብሻውን ከሁለት ልጆችና ከአራት ልብስ ሻንጣ ጋር የሸኛቸው እሱ ነበር። ሁሉም ነገር እያበቃ እንደነበር ያውቃል። ይህ የኮሎኔሉ ከሀገር የወጣበት የ34 ዓመት መታሰቢያ ሲታወስ የተነገረ የእርሳቸው እውነታ ነው። መንግሥቱ ኃይለማርያም ከሀገር የወጡት በዚህ መልኩ ነው። የተወደዳችሁ ጃሾ ሚዲያ ቤተሰቦች ይህ ቪዲዮ እንደተመቻችኋል አልጠራጥር ቪዲዮን ላይክ አላደረጋችሁ ላይክ፣ እንዲሁም ለቤቱ አዲስ ሆናችሁ ቤቱን ሰብስክራይብ ማድረግ በዚህ አይነት መረጃ እንደርስ ደግሞ ዳውል ምልክቷን አብረታችሁ አብራታችሁ ተከታተሉኝ እላለሁ። ይህ ጃሾ ሚዲያ ነው።